ሊያሰግስ ያደረገኝን አንድ ልብ የሚነካ ታሪክ ሰማው። እናም ጉዟችንን ከስራ ባልደረቦቼ ጋር ወደ አዋሳ አደረገ። አገለግላለሁ የፊንላንድ ዜጋ ናቸው። ትውልዳቸውም እዛው ፊንላንድ። እትዬ አይሬ ይሏቸዋል ኢትዮጵያውያን ያሳደጓቸው ልጆቻቸው። ጊዜውን ስናሰላው ከወላጅ አባታቸው ተዋሚ ከወላጅ እናታቸው ሄልሚ ጋር ሚሽነሪ ሆነው ኢትዮጵያ ሲገቡ ገና የአስር ዓመት አካባቢ ህፃን ነበሩ። በጠቅላላ በኢትዮጵያ ኑሯቸውን ካደረጉ 53 ዓመት ሞላቸው። አባታቸው አቶ ተዋሚ 10 ዓመት ከ9 ወር ካገለገሉ በኋላ የወንጌሉን ሥራ ለባለቤታቸውና ለልጃቸው አደራ አስረክበው ወደ ጌታ ሄዱ። በቀጣይ እትያይሬ ከወላጅ እናታቸው ሄልሚ ጋር የወንጌል አደራ ነውና የጌታን የልቡን ሐሳብ ለማድረስ አገልግሎታቸውን ቀጠሉ። 32 ዓመት ካገለገሉ በኋላ እናትም ወደ ጌታ ይሄዳሉ። የቀብር ሥነ ሥርዓታቸውም በዛው በሐዋሳ በሚሽነሪ መቃብር ስፍራ ላይ ተደረገ። ጳውሎስ እንዳለ እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩ እንዳለ እትዬ አይሬም የወንጌልን አደራ ተሸክመው በኢትዮጵያ ረጅም ዓመት ዘለቁ። ለትዳር የጠየቃቸው የሀገራቸው ዜጋም ሆነ ኢትዮጵያዊ አልጠፋም። አላገቡም፣ አልወለዱም። የወንጌልን ሥራ ለመስራት ዘመናቸውን ሰጡ። ከእኚህ የወንጌል አርበኛ ጋር የሚኖረኝን ቆይታ አብራችሁን በመሆኑ ይከታተሉ ጋብዛለሁ። እርስዎ እንደሚገባ እያገለገሉ እንደሆነ ይሰማዎታል? መልሱን ከዚህ ፕሮግራም በኋላ ለእርስዎ ለራሱ ትችኋለሁ። መልካም ምሽት። በጣም ነው የማመሰግነው። ጌታ ኢየሱስ ይባርኮት። ፍቃደኛ ስለሆኑልኝ እና ይህን ፕሮግራም ልንሰራ። እንግዲህ ከእርስዎ ጋር ቆይታ እናደርጋለን በየቤታቸው ፕሮግራማችን የሚከታተሉ ተመልካቾች ደግሞ ከኛ ጋር ቆይታ እንደሚያደርጉ አምናለሁኝ። የምን ሀገር ዜጋ ኖት? ፊንላንድ ፊንላንድ ነው። ኢትዮጵያ ውስጥ ምን ያህል አመት ነው የቆዩት? አምሳ ሶስት አመት አምሳ ሶስት አመት በጣም ረጅም ጊዜ ነው። እንደዚህ በሚሽነሪነት በወንጌል ስራ ነው የመጣችሁት ከቤተሰብ ጋር ነበር የመጣችሁት? አመጣጣችሁ አመጣጣችን ከካናዳ ነው። ወደ ካናዳ ሄደን እዛ ነው ሰርተን እንትን ያህል ነው ቤተሰብ የሰራው ማለት ነው። እኛ ያኔ ህፃንን አንሰራም እና በአምሳ ዘጠኝ ነው የገባ ነው ኢትዮጵያ በአውሮፓ አቆጣጠር እና ቤተሰብ ሁለት ወንድሞቼ እና እኔ እናትና አባቴ ሆነን ነው የመጣ ነው። አንድ ላይ አራት ሆናችሁ ማለት ነው እንዴት ነበር ቆይታ በኢትዮጵያ ውስጥ ከዛ በኋላ ከመጣችሁ በኋላ እንዴት ነበር ሂደቱ ቀጥታ የት ነበር የገባችሁት ቀጥታ የገባ ነው የፊንላንድ ሚሽን ነበረ እና ወልመራ የሚባል ቦታ ንጉሥ ኃይለ ሥላሴ ቦታ ሰጥቷቸው ሁለት ጋሻ መሬት ነበረን እዛ ላይ ነው ያረፍ ነው ቤተሰብ የት ሀገር ማለት ነው ወደ ወለጋ መስመር ነው። ወለጋ ሳይሆን መስመሩ ብዙ ቆያችሁ እዛ ሶስት አመት ከ ስድስት ወር እንደቆየን ካናዳ ተመልሰን ሄድን ለአጭር ጊዜ ወንድሜ ታላቅ ወንድሜ ሄደ ለስራ ቸርቾች፣ ከኋላ አልነበሩንም እሱ ነበር ሰፖርት የሚያደርገን እና ሄደን እሱን አይተን ተመልሰን ስንመጣ ፊኒሽ ቤተክርስቲያን፣ ትንሽ አሜሪካን ውስጥ በጣም አነስተኛ የሆነ ስፖርት እናደርጋቸዋለን፣ እንሂዱ ተመልሳቸው ብሎ ላኩ። እሺ ምን፣ እንዴት ነበር ያን ጊዜ ገና እንደመጣችሁ? መቼም ወደ አዲስ ሀገር ነው የመጣችሁት፣ አዲስ ሁኔታ ነው። በልጅነት ጊዜ ቢሆንም እርሶ ስንት አመቱት ነበር ያን ጊዜ? እኔ አስረኛ ልደቴን እዚህ ነው ያከበርኩት፣ ኢትዮጵያ ውስጥ ማለት ነው። እንዴት ነበር? ከባድ ጊዜ ነበር መጀመሪያ የመጣችሁበት ጊዜ ያስታውሱታል? እኛ ልጆች ብዙም እንትን አላለንም፣ አልተቸገርንም። ቤተሰቦቻችንም ብዙ መቸገራቸውን ለእኛም አልገለጹልንም። ችግርም ቢኖር ያው ሸፍኖ ይዞታል። ልክ ነው እና በምግብ ነበር እነሱ የሚቸገሩት። እኛ ማንኛውንም ምግብ ብንበላ ምንም እንትን አላለንም። እናትና አባቴ ግን ይቸገሩ ነበር በምግብ። በኋላ ጸልዮ፣ አንተ ከጠራህን አሉ እግዚአብሔር፣ አንተ ከጠራህን ምግቡንም ለምን ድንጋይ አይሆንም ከበላን እንዳያመን አድርግ ብሎ ጸልዮም፣ እናቴም ከዛ በኋላ የፈለገችውን ምግብ መብላት ጀመረች። አባቴም እንደሱ ነው፣ ግን አባቴ ትንሽ ይቸገር ነበረ። በልጅነትም የተጎዳበት ጊዜ ስለነበረ ነው የመሰለኝ። ምን አይነት ምግብ ይወዳሉ? እሱ ከኢትዮጵያ ምግብ፣ እኔ ሁሉንም የኢትዮጵያ ምግብ በላለው። ዶሮ፣ ሁሉንም። በጣም የሚወዱት የትኛውን ነው? እንግዲህ ሽሮ ነው የማይሰለቸው ቋንቋስ? ስንት ቋንቋ ይችላሉ? ሁለቱም ብቻ ነው። ምን ምን? ኦሮምኛና አማርኛ። ኦሮምኛ ራሱ ብዙ ሰው ስለማይጠቀም እየጠፋብኝ ነው አሁን። አዎ እዚህ የሚጠቀም ሰው የለም ብዙ ሰው፣ አንድ ሰው ብቻ ነው እሱም አንዳንዴ ነው የሚናገረው እንጂ ግን ጊዜ አይጠቀም አዎ። ስለዚህ እንግዲህ ሰላምታ ማቅረብ ይችላሉ በኦሮምኛ ማለት ነው። ለተመልካቹ ሰላምታ ያቅርቡ።

እንዴ ቢያ አፋን ኦሮሞ ኦሮኛ ትንሽትንሽ ይችላለ ያሉትበግምት ነው ትንሽ ትንሽ ይችላለው እየተረሳጣምው የሚረሳውጠፍንሽ ራሱ የራሴ ቋንቋ እና ስጽፍ እደነግጣለሁ አሁን ትክክል ነው የጻፍኩት ትክክል አይደለም እያሉየፊንላንድ ዜጋ ነው የተወለድኩት ያው ፊንላንድ ነው። እዛው ነው የተወለዱት። ከሶስት አመት ጀምሮ እንግዲህ ፊንላንድ አልነበርኩም። በጣም ነው የሚገርመው። አይናፍቆትም? መሀል መሀል ላይ እንዲ በቃ ሄጄ ልኑር። ያልኖርኩበት ሀገር ብዙም አይናፍቀኝም። አይደለም ልጆች አሉ፣ እዛ ሄጄ አያቸዋለው። አዳፕት ያረኳቸው ልጆች አሉ። እንደገና ኦርፈን ውስጥ ያደጉ ልጆች በጣም ብዙ ናቸው። አንድ ሰባ አይሆኑም? ፊንላንድ ያሉ ይሆናል። ኢትዮጵያዊ ዜግነት ያላቸው ማለት ነው ኢትዮጵያኖች ያሳድገዋቸው ወደዛ ይሄዱ አሉ። ወደ ጠቅላላ ውጭ ሀገር ያሉ ወደ 200 ይሞላሉ አሁን በእውነት እዛው ሀገር ማለት ነው። የተለያየ ሀገር ስዊድን፣ ፊንላንድ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ቤልጅም፣ ፈረንሳይ፣ ሆላንድ እስራኤል፣ ሁሉም ማለት ብዙ ሀገር ነው ያሉት። በጣም ነው የሚገርመው። አስተምረው አሳድገው ይላኳቸው ማለት ነው። እነሱ እኔ ያሳልካቸው ስፖንሰር እያገኙ ያገኛሉ። ብዙዎቹ ደግሞ በአዳፕሽን ነው የሄዱት። የዛን ጊዜ አዳፕሽን ይፈቀድ ነበር። በጣም ትንንሽ ሕፃናት ሆነው ነው የሄዱት። ስለዚህ እነሱን ለማየት ይሄዳሉ። አልፎ አልፎ ይሄዳሉ። እዛ ግን ፊንላንድ ሲሄድ እንግድነት ይሰማኛል ብለው ይነበራል አይደል? አዎ፣ ምንድነው የሚፈጠረው እዛ ሲሄዱ? እንዴት መግለጽ የሚከብድ ነገር ነው ማለትም፣ የራስ ሰዎች ካላገኘሽ ትንሽ ይከብዳል። አዎ፣ ለምሳሌ የራስ ሰው ማለት የራስ ማለት ለምሳሌ ማለትም ዘመዶች የሉም፣ አሁን አልቋላ። በፊት ነበሩ፣ እንደሱ ጋር ሄደን እናርፍ ነበረ። አሁንም ልጆቹ ይቀበሉኛል፣ እዛ ማረፍ ይችላሉ። ያሳደግኳቸው ልጆች ማለት ነው። ግን ብዙ እዛ እንትን አይለኝም አይስበኝም። ወደ እንግድነት ይሰማኛል እዛ ሲሄድ። ብለውኝ ነበረ ባለፈ ክረምት አሜሪካን ከፍሎ ወሰዱኝ እዛ ያሉት ልጆች ማለት ነው። እና እዛ ለሁለት ወር ቆየው እነሱ ጋር ደስ ይላል። እግዚአብሔር ይባረግ። እንግዲህ ወደዚህ ምድር ከመጣችሁ በኋላ ምን ያህል አመት ቆዩ? የእርስዎ ቤተሰቦች በህይወት ማለት ነው ወደ ጌታ ጋር ሳይሄዱ ምን ያህል አመት ቆዩ? ወይም ደግሞ የት ነው እንግዲህ፣ ወደ ጌታ ሄደዋል። አሁን እንዳወራ ነው የት ነው የተቀበሩት? እሱን የምናወራ እንግዲህ እዚህ አባቴ ብዙ አልቆየም። አስር አመት ከአስራ አንድ ወር ነው የቆየው። በድንገተኛ ህመም ነው ያረፈው። እዚህ አዋሳ ነው የተቀበረው። ወንጌል አገልግሎት ላይ ነበረ። ብዙ ጊዜ እንትን ምለው እስር ቤት ልዩ ፍቃድ ተሰጥቶት ወህኒ ቤት ያስተምር ነበረ። እንጨት ስራ፣ መጽሐፍ ቅዱስ፣ እንግሊዝኛ ያስተምር ነበረ። እናቴም ከወንጌላውያን ጋር አብሮ ብዙ ሆኖ የሚሄዱበት ጊዜም ነበረ። አልፎ አልፎ ደግሞ ከአንድ አስተርጓሚ ጋር ይሄዱ ነበረ በየመንደሩ እና በወንጌል አገልግሎት ነው በብዛት ጊዜያቸውን ያሳለፉት። በኋላ አባቴ ካረፈ በኋላ ኦርፋን ጁም እያደገ ሲሄድ ብዙ ልጆች እየበዙ ሲሄዱ፣ እናቴ ከነ ጋር መስራት ጀመረች። ያው ሁለታችንን ያሳደግናቸው ልጆች። ምን ያህል ልጆች ነበሩ? ወደ መጨረሻ ላይ ወደ ሁለት መቶ ሊሞሉ ትንሽ ሲቀራቸው ነው። ወላጅ የሌላቸው ልጆች ናቸው አብዛኞቹ፣ ወላጅ የሌላቸው አንዳንዶቹ አንድ ወላጅ ያላቸው ነበሩ። እሺ፣ እንደዛ ነው። እና ከዛ በዛም መሀል እናቴም አባቴም ያው መጽሐፍ ቅዱስ ያስተምሩ ነበረ። ልጆቹንም ማታ ማታ ዲቮሽን ጊዜ አለ። ጸሎት ካልተደረገ ወደ ምኝታ መሄድ የለም። ያ በጣም ጥሩ ጊዜ ነበረ። አሁን እነዚህ ልጆች አብዛኞቹ በጌታ ናቸው። አሜን። ብዙዎቹ በጌታ ስለሆኑ የሄዱበት ሀገር ሁሉ አገልግሎት ላይ ነው ያሉት፣ ያገለግላሉ በየቤተክርስቲያኑ። እግዚአብሔር ይመስገን። ምን አይነት ጊዜ ነበረ? ምክንያቱም የመጣችሁት ከአባታችሁ ጋር ነው። አባታችሁ ወደ ጌታ ከሄዱ በኋላ የቀሩት ደግሞ እርሶና እናቶት ነው። ስለዚህ ምን ያ ምን አይነት ጊዜ አሳልፋችሁ እንደነገሩኝ፣ ወንድሞት ደግሞ እናንተን ሳፖርት ለማድረግ ለስራ ወደ ካናዳ ይ ሌላ የሚረዳችሁ ሰው አልነበረም። እሱ እንዲያግዝ የተደረገበት ምክንያት ምንድን ነው? ወንጌል ራሱ ለመስበክ ብዙ ሰዎች አይቀበሉም ነበረ። በጣም ጥቂቶች ሰዎች ናቸው የሚቀበሉት የነበሩ እና አንዳንድ ፍሬ እንግዲህ ጣለ ጣለ ተደርጓል። አሁን ግን እንደምንሰማው ከሆነ በጣም ሰፊ ስራ ተሰርቷል። ብዙዎቹ በዛ ነው እንትን ጌታን አግኝቶ እንትን ያሉት በጣም ብዙ ሰዎች ናቸው። ሆለታ ገነት ነበረ። የኛ የራሳችን እንትን የከፈት ነው ትምህርት ቤት እስከ አምስተኛ ክፍል ነበረ ያ ትምህርት ቤት። አባቴ ነው የሰራው እንትን ቤቱን ሁሉ የሰራው አንድ ቀን አውሎ ንፋስ መጣና ልጆቹ ትምህርት ላይ ያሉ ማለት ነው። ከኋላ ለእረፍት ወጥቶ ከቤቱ ውሃ ልክ ላይ ቁጭ ብሎ አውሎ ንፋሱ ቆርቆሮን በሙሉ እንዳለ አነሳ። አሁኑ ቆርቆሮ ሲወድቅ እግዚአብሔር ሲጠብቃችሁ እግራችሁ ላይ ወይ ሰውነታችሁን ሳይነካ ትንሽ ከነሱ ፈቀቅ አድርጎ ጣለው፣ ከነ እንጨቱ እንዳለ ነው የጣለው የዛን ዕለት ማት በማግስቱ፣ ልጆቹ ወደ አስራ አራት የሚሆኑ መጡና እግዚአብሔር ስላዳነን ንስሐ መግባት እንፈልጋለን፣ የንስሐን መንገድ ነው ንገሩናል። እና ጌታን የተቀበሉ አስራ አራት ልጆች ነበሩ የዛን ቀን። አዎ ከሱ በፊት ብዙ ለወንጌል እንዲህ አይሰጡም ነበረ፣ ግን ያንን አደጋ እግዚአብሔር ስላዳናቸው እግዚአብሔር ስላዳነን ብቻ እሱን መከተል ነው ያለብን ብሎ መጡ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ በህይወታችሁ ላይ ያጋጠማችሁ ነው። ምንድነው መጠየቅ የፈለኩት እኔ የእርሱ አባት ወደ ጌታ ከሄዱ በኋላ ለእናንተ ለእርስዎና ለእናቶት ከባድ ጊዜ እንደሚሆን አስባለሁ። ሁለታችሁ ብቻ ስለቀራችሁ በጣም ከባድ ነበር። በዛ ላይ ደግሞ አደራ ሰቶኝ ነው፣ አብረሻት አገልግ ብሎ አደራ ሰቶኝ ነው። ወደ ጌታ ሆነው ነበረ። ምን አይነት ጊዜ አሳለፋችሁ ከዛ በኋላ እሳቸው ወደ ጌታ ሄዱ? በዛን ጊዜ ብዙ ተቃውሞ ተነስቶብን ነበረ። አሁን ከአሁን በኋላ ምን ትሰራላችሁ እሱ ከሄደ እናንተ ሴቶች ምንድነው የምትሰሩት ወደ ሀገራችሁ ብትሄዱ አይሻልም ወይ ብሎ እና በጣም እርዳታ እንኳን ይሄ ስፖርት እንኳን ያቋረጡ ቤተክርስቲያናት ና ሰዎች ነበሩ። በዛን ሰዓት በጣም ጥሩ ጊዜ አልነበረም፣ ግን በዛ ሁሉ እግዚአብሔር አሳልፎናል። እግዚአብሔር ረዳን። እግዚአብሔር ይመስገን። ከዛ በኋላ እርሶ ስም ለመቀጠል ወሰኑ ማለት ነው። እናቶት ደግሞ ወደ ጌታ የሄዱት ከስንት ዓመት? በዘጠና አንድ በዘጠና አንድ። እርስዎ የስንት ዓመት ሆነው ማለት ነው? እኔ ትልቅ ነኝ። የዛ ጊዜ ትልቅ ሆነው ነበር። ስለዚህ እኔም በቃ እዚሁ ቀጥላለሁ ብለው ወሰኑ ማለት ነው። ልጆች ምን ጋ ነበሩ? የተወሰኑ ልጆች እና ደግሞ ተማሪዎችን የምረዳቸው ተማሪዎች ነበሩ። እነሱን ጥዬ ለመሄድም አልፈለግኩም። ሁለቱ አዳብት ያረኳቸው ልጆች ደግሞ አንደኛዋ እዚህ ለመቆየት ነበረ አሳባ እና እዚሁ ንግድ ወይ አንድ ነገር ለመክፈት ነበረ። ግን አልተሳካላትም፣ ወደ ፊንላንድ ሄደች። እሷም ትንሿም ወደ ፊንላንድ ሄደች። ያው አሁን ባለትዳር ናቸው፣ ልጆች አላቸው። አንዳንዴ እየሄድኩ እነሱንም ጠይቃቸዋል ነው። የብዙ ልጆች እናት ሆነዋል። እርሱ በጣም ብዙ ናቸው። ጌታ ይባረግ እግዚአብሔር ይመስገን። ጠቅላላ በኦርፋኔጅ ወደ አራት መቶ ሰማንያ ልጆች አልፈዋል ማለት ነው። በአዳፕሽን የሄዱ በጣም ብዙ ናቸው። ብዙ ጊዜ ያልቆዩ አሉ። ብዙ እስከ አስራ ሁለት እስከ ዩኒቨርሲቲ የቆዩ ደግሞ አሉ። ስለዚህ በጣም ብዙ ናቸው። ምን ይሰማውታል? በህይወቶት ማለት ይሄ ነገር እግዚአብሔር በእርሶ ሰርቶት ሲያልፍ አሁን መቼ ምድለኛ ስለሆኑ ነው አይደለ? እግዚአብሔር ስለፈቀደ ስለመረጥ አይደለ? ይሄ ሁሉ ነገር ያለፈው ምን ይሰማውታል? ሲያዩ ልጆች ቦታ ቦታ ይዘው ጌታን አግኝተው ሲያዩ ምንድን ነው የሚሰማውት? በጌታ መሆናቸው ከሁሉ በላይ ያስደስታል። ሁሉን ነገር ጥለን ስለምንሄድ እነሱ በጌታ መሆናቸው በጣም ነው ደስ የሚለኝ። አንዳንድ ጊዜ ግን ራሴን ሳስበው ምንም የሰራው አይመስለኝም። እንደው በቃ ከዚህ የበለጠ መስራት ነበር የምፈልገው ግን ያው የአቅሜን ያህል ሞክር ያለው ብዙ ስህተቶችንም ብሰራ እንደፈለግኩትም ባይሆን ሞክሬሎ እግዚአብሔር የተቻለውን። እግዚአብሔር ይባረክ ይመስገን። በምድራዊ ህይወት ቆይታዬ በቃ እየተመቸ ነበር፣ ወይም ህይወቴ ጥሩ ነበር ብለው ያስባሉ? በምድራዊ በምድራዊ እንግዲህ በስጋዊ ከሆነ ሁልጊዜም አይመችም። ሁልጊዜ ጥሩ ነገር ነው የምንፈልገው አይደል? ስጋ ጥሩ ነገር ይፈልግ ግን ተደሳች ነኝ። በዚህም ቢሆን እግዚአብሔር እናመሰግናለሁ። ጥሩ ህይወት ነው ያሳለፍኩት፣ ጥሩ ጊዜ ነው ያሳለፍኩት ከቤተሰብም ጋር እንደገና ከልጆች ጋር አሁንም እነሱ ካረፉም በኋላ ጥሩ ጊዜ አሳልፍ ያለው በሁሉም ነገር እግዚአብሔር ስለረዳኝ ነው። እግዚአብሔር ይመስገን። እንግዲህ እርስዎ ሚሽነሪ ነዎት፣ በወንጌል ዙሪያ ላይ ነው እየሰሩ ያሉት ሰዎች በወንጌል ስር ዙሪያ ይሄን ሊያደርጉ ይገባል የሚሉት ነገር አለ፣ ሲያዩ ሲያስቡ ሲያዩ አው ያው እንደነገርኩሽ ወንጌላውያን ብዙ ዋጋ መክፈል አለባቸው ብዬ አምናለሁ። እና ወንጌል አገልግሎት የድሮ እና የዛሬ ሲታይ በጣም ልዩነት አለው። እና ድሮ ወንጌላውያን በየቤቱ ነበር መጥተውም ያርፉት ቤተሰብ የሚበላውን በልቶ በቃ ከቤተሰብ ጋር ማታ ፕሮግራም አድርጎ ጸልዮ፣ ለእኛም በረከት ነው፣ ለእነሱም በረከት ነው። እንደዛ ሲደረግ እኛ ራሳችንም እንደዛ ነበር። ሆቴል አርፈን አናውቅም። ለአገልግሎት በምንወጣ ጊዜ አንዱ የክርስቲያን ቤት ክፍት የሆነ ቤት ክፍትን አብረን ነው የምናድረው፣ አብረን ነው የምናሳልፈው በወንጌል ዙሪያ የድሮዎቹ በጣም ከፍተኛ ዋጋ ከፍለዋል። አሁን የእናትና የአባቴንም ሳስብ እጅግ በጣም ከፍተኛ ዋጋ ከፍለዋል። መንደር ለመንደር በሚሄዱበት ጊዜ ጫማ ከእግራችሁ አልቆ ባዶ እግራችሁን የሚመለሱበት ጊዜ ነበረ። ፈራሳቶ በእግር በጣም ረጅም ጉዞና ይደረግ ነበረ እና በየቤቱ ነበር የሚያድሩት ትንንሽ ጎጆ ቤት ውስጥ እያደን ያው እንግዲህ የጽዳቱም ጉዳይ ሌላ ነው። አባቴ እንደውም ቱሀን ያለበት ቤት ቀይ ወታደሮች ሳስቸገሩ ለሌት ይሉ ነበረ እንደውም። እና እንደዛ ነበር ያሳለፍ ነው። የዛን ጊዜ በእርግጥ ገጠር ውስጥ ሆቴልም የለም፣ ማረፊያ ቦታም አይኖርም። ግን ከሰው ጋር አብረን ወንጌልን ለመስበክ ዋጋ የተከፈለ ነገር ነው። እግዚአብሔር ይመስገን። ደስ ይላል በጣም ያው ስለ እትዬ እኛ እትዬ ነው የምንለው፣ ያው እናታችንን ስለ እሷ ስናስብ፣ ስለ ሕይወቷ ስናስብ ሕይወቷ ኑሯን የሰጠች ሴት ነች። ቅድም እሷም ስትል ነበረ ና ከሕፃንነቷ ጀምሮ የአፍሪካን ሕይወት ነው ያላት ህይወቷን የሰጠች ነች እና ስለ ሷ ሳስብ እኔ የራሴ እንትን የሚሰማኝ ከእግዚአብሔር ቃል የሚመጣብኝ ቃል አለ። ስለ ሙሴ ነው። ሙሴ ካደገ በኋላ የፈሮን የልጅ ልጅ እንዳይባል በእምነትም ቢያለ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ይላል የእግዚአብሔር ቃል። የትዬ ህይወት ማለት ይሄ ነው። ሙሴ ብዙ መሆን የምትችል ሴት ነበረች። የራሷን ኑሮ መኖር የምትችል ሴት ነች። ሳታገባ የኖሮቹ ለልጆች ስትል ነው፣ ለአፍሪካ ልጆች ለእኛ ስትል ማለት ነው እና የማግባት እድሉ ነበራት። ከዛም ከፊንላንዶች ዜጎችን ጥያቄ ሁሉ የቀረቡላት ሴት ነች። ካበሻ ምናልባት ይህንን አላለች ይሆናል እንጂ ይህንን ሁሉ እድል የማግባት እድል ሁሉ እምቢ አለች ሴት ነች። ለምንድን ነው ይህንን እምቢ የምትለው? እኔ ከልጆች ጋር ነው። ህይወቷ ልጆች ናቸው። እና እንግዲህ ከልጅነታችን ጀምሮ አሳድጋናለች። ብዙዎች ናቸው እህቶቻችን ወንድሞቻችን በተለያየ ዓለም ውስጥ አሉ። እና ለብዙዎቻችን እገዛ፣ የህይወት ለውጥ ምክንያት ነች። እኔ አሁን ለምሳሌ የራሴ ህይወት አለኝ። አግብቻለሁ። የሶስት ልጆች አባት ነኝ። መነሻውን ስታስቢ እገዛ ነበረው ለዚህ ለመድረስ እና የነሱ እንትን አስተዋጽኦ ትልቅ ነገር ነው እና እትዬን ሳስብ የዚህ የሙሴ የራሷን ነገር እንቢ ያለች ያየችው ነገር አላት። ከቤተሰቦቿም ማሚ ነው የምንላቸው እናቷን አባትም ትልቅ ራይን ተቀብለው የዘመጡ ሰዎች ናቸው። ያንን ራያዋን ያው እያስፈጸመች ነው። የእኔ የምትለው ህይወት የላትም። አሁን እንኳን የሚገርመው ነገር እኔ አሁን እንግድነት ነው የመጣሁት እየገረመችኝ ነው። እኔ የምኖረ ከሆነ አዲስ አበባ ነው። ሰሞኑን ነው ለእንግድነት የመጣሁት እና አሁን እንኳን የራሷ ህይወት የላትም። እንጀራ እንኳን ስቀርቡላት ታይ እንዲያታነሽም እንዲ ምናምን ስንላት ይሄ ደሙ ለሌላው ትላለች ከአንድ ቁርጥ ቁርስ ሁሉ ትችላች። ገርመኛ። ሌላው ደግሞ የብላ ምትል ሴት ነች እስቲል። አሁን የራሱ የምትለው ህይወት የላትም። ከማንኛውም ሰው ጋር ተመሳስላ ምትኖር እዚህ ጋር ተኝ ብትያትተኛለች። አመጋገብ ጥያቄ የለባትም። እና ህይወቷ ለሰዎች የኖረች ሴት ነች። እና ታሳዝንሻለች ግን ውጤቷ ደግሞ ትልቅ ነው። እግዚአብሔር በብዙ እየረዳት ነው። እንደም ብዙ የማውራት ነገር የላትም። እንዲወራላትም አትፈልግም። ይህንን ራሱ ደንን እንኳን ስትደዊ አብረን ነበር። እኛ እናስገድዳት ነበር። እንዲወራላትም አትፈልግም፣ አይወራላትም። እሷ ራሷ ግን እኛ ታውራናለች። እሷ የምትደሰተው በልጆቿ ስኬት ነው። እከሌ ልታገባ ነው፣ እከሌ ሊያገባ ነው፣ እከሌ ስራ ሊይዝ ነው ስትል ትልቅ ደስታ ነው ያላት። የአበሻን ስርዓት ትወዳለች። ሽማግሌ ልካሉ። አሁን ሴት እህቶቻችን ሲያገቡ እሷ ጋር ሽማግሌ ካልተላከ አይገባም። ትጸልያለች አንድ ሰው ከወጣ ወንድም ከሆነን እኛም አሁን ጠይቀን ነው እንዲ እንዲ ልንላገባ ነው ምናምን ብለን ጠይቀን ነው፣ እና እሷን አማክረን ነው። እና ህይወቷ ደስ ይልሻል። አበሻዊ እናት ነች። ምንም የላትም እንትን እና አታቆም እና በጣም የምታኮራ ደስ የምትል ብዙ ያልተነገረላት ብዙ የሰራች የእግዚአብሔርን ስራ ብዙ የሰራች ብዙ ግን ያልተነገረላት አትፈልገውም። እሷም በመሰረቱ ግን እኛ እንደውም እንደዚህ እንደዚህ እንላለን፣ እኛ አገልግሎቱ ዋው በሚል ትክክል ነው። እኛም እናስገድዳታለን እና ግን አትፈልግም አትፈልግም መጎራ በሰው መጎራትን ከእግዚአብሔር በቃ የሙሴን እንትንች እንቢ ያለች ነች። ራሷን የናቀች ከፈሮን ቤት እንደሚለው ማለት ነው። የራሷን ነገር የናቀች ነች እና ደስ ይላል ያላት ነገር። እኛም ደግሞ ከእሷ ብዙ ተምረናል። በእነሱ ምክንያት ጌታን አግኝተናል። የህይወት ለውጥ ከአንተ ስትገናኙ፣ እኔ እንግዲህ ከልጅነት ጀምሮ ነው ግን አስራአራት አመቴ ትዝ ይለኛል። አሁን እናቴ ስትሞት አስራአራት አመቴ ነበር እና ከዛን ጊዜ ጀምሮ በፊትም እናቴ እያለች እገዛ ታደርግላታለች ችግረኛ ስለነበረች። ከዛ በኋላ ግን የበለጠ እንደም እናቴ አደራ ብላት ነው የሞተች የልጆች ነገር አደራ ብላ ያንን አደራዋን ተወጥታለች። የኔም ብቻ ሳይሆን የብዙ እህቶችና ነው ወንድሞችም ማለት ነው እና እንትም ብላለች፣ አሳድጋለች፣ ለወግ ማዕረግ አድርሳለች። ከሁሉ በላይ ደግሞ በክርስቶስ መሆናችን ትልቁ ነገርን አግኝተንባቸዋል። ዋናውን ነገር ወንጌልን ከነሱ ሰምተን፣ በብዛት እህቶቻችን ወንድሞቻችን በጌታ ናቸው። ያላቸው ህይወት ደስ ይልሻል። ያላቸው መተሳሰብ ደስ ይልሻል። አንድ ነን። ወደ አራት መቶ ሰማኒያ ምናምን ይሆናል እና ያ ሁሉ ሰው የመፈላለጉ ነገሩ አለው ልቡ አለውና ስታስቢው ስራቸው ታላቅ ደስ ይላል። እንደሰታለንና አሁን ራሱ የሚገርመው ነገር አንድ ወንድማችን ወጥቶ ነበረ ወደ ጎንደር ምናምን። ስለ ምግብ ይጸልይ ሲባል እንግዲህ ጠብቃቸው ልጆች ነው ስትጸልይ ነው ያሉበት ሀገር ጠብቃቸው። ስለ ምግብ እየተጸለይ ነው፣ ግን እሷ የምታስበ ልጆቿን ሁሉ አስባ ነው ጸልያ ነው መውጣታቸው፣ መኝታቸው ምናምን ሁሉ ትላለች። እና እኔ እንጃ የእናት ትልቅ ልብ ያላት ነች። በራሷ መውለድን ያየች ሴት ነች። በቃ መውለድን በተግባር የገለጸች ሴት ነች፣ እና የስጋ እናትም እንደዚህ የማይሆኑበት ወቅት አለ ስናይ ና እሷ የተሰጠች የእግዚአብሔር የኖረች ሴት ነች። እድሜ ይስጥልን ነው እኛ ለእሷ የምንለው። ደከም ስትል እየተከፋን ነው፣ ግን እግዚአብሔር ትልቅን ስራ ሰርታለች። እግዚአብሔር የተመሰገነ ይሁን። ስለ እሷ ደስ ይለናል። ፖስታ ቤት አካባቢ የሄድኩኝ ሶስቱ ትልልቅ ጎረምሶች ከኋላ ከኋላ ሄዱና ምን እቺ ድሀ ፈረንጅ ስሊፐር አድርጋ ነው እንደ የምትዞሩ? ደግሞ እንደዋለ ዞር አልኩና፣ ምንም እንኳን ድሃ ቢሆን ካንተ አልለመንኩም አልኩ። ከዛ እኔ አይደለሁም፣ እኔ አይደለሁም ብሎ ሩጫቸውን ሶስቱ